እንዴት መጠቀም አለ እንዳለብን እንዴት ማስተንተንና በውስጣቸው ያለውን እንቁ አውጥተን እንዴት መጠቀም እንዳለብን አላህ ስብሐነ ወተዓላ አእምሮ ሰጥቶን አላህ ስብሐነ ወተዓላ እንድንጠቀምባቸው አድርጎናል። አዎ እነዚህን የአእምሮ ውጤቶች የእነዚህን የአዕምሮ ፍሬዎች በስርዓቱ መጠቀም አለብን። ከሚባሉ ነገሮች መካከል መናገር ከብር ቢሆን፣ ዝምታ ከወርቅ ነው ይባላል። አው ንግግር በተፈጥሮ የምናገኘው በተፈጥሮ የምናገኘው ነገር ነው ለምን እንዴት ህፃን ላይ ሲወለድ ገና እንደተወለደ ያለቅሳል አደለ እንዴ ባያለቅስ ምን ያደርጉታል ዶክተሮች እንደዚህ ወተች ዘቅዝቀው ጀርባውን መታ መታ እያደረጉ አየር ወቶት ትንፋሽ ወቶት እንዲያለቅስና ከዛ በኋላ ህይወቱን በስርዓቱ ይጀምራል። ያድጋል። እድሜው ይሄዳል። ስድስት ወር ገደማ ሲሆኑ ይቀመጣል። እናስቀምጠዋለን መቀመጥ እና ለማምደዋለን። ልብ በሉ፣ ይህ ሁሉ በተፈጥሮ ነው። ከዚያስ ትንሽ እድሜው ሄድ ካለ ዘጠኝ ወር አመት መሄድ ይጀምራል። አንዳንድ ቃላቶችን መናገር ይጀምራል። ባባ ማማ፣ የመሳሰሉትን ንግግር መማር ጀመረ ማለት ነው። ከየት አመጣው? አላህ ስብሓነሁ ወተዓላ በተፈጥሮ እንዲናገር አደረገው። ጠይብ ምንድን ነው ታዲያ እዚህ ጋ የሚገርመው ነገር? የሚገርመው ነገር ዝምታ ነው። ዝምታ ጨዋነት ማለት ነው። ጨዋነት የመረዳትና የአእምሮ ብስለት በአእምሮ ብስለት የሚገኝ ነገር ነው። ጨዋነት ዝምታ ከአዕምሮ በስለት የሚገኝ ነገር ነው። ቅድም እንዳለው ንግግር ሁሉም መናገር ይችላል። ነገር ግን የምትናገረው ነገር ፍሬ ያለው ይሁን፣ ፍሬ የሌለው ይሁን እዛ ጋ ነው የሚለየው። ዝምታ በአብዛኛው ፍሬው በጣም ጥሩ ነው። በተለይ ደግሞ ዝም ማለት ባለበህ ቦታ ላይ ጨዋ ማሆን ባለበህ ቦታ ላይ ጨዋ ሁን መናገር ባለብህ ቦታ ላይ ተናገር። ጨዋ መሆን ባለብሽ ቦታ ላይ ጨዋ ሁኝ። ዝምታ መምረጥ ባለብሽ ቦታ ላይ ዝም በይ። መናገር ባለብሽ ቦታ ላይ በስርዓቱ ተናገር ተናገር። አው ቅድም እንዳልኩት ሕፃን ልጅ ገና መናገር ሲጀምር ወይ አባቱን ወይ የእናቱን ወይ ደግሞ የወንድሞቹን አንዳንድ ስም አፉ አፎ በፈቀደለት ሁኔታ ነው የሚናገረው። በቀጥታም በሆኑ መናገር እንኳን ባይችል ማለት ነው። ይሄ በተፈጥሮ የሚያገኘው ከሆነ እኛ ደግሞ ዝምታን፣ ጨዋነትን ምን እናደርጋለን? እናዳብርለታለን፣ እናስተምረዋለን። እንደዚህ አይነት ቦታ ላይ እኮ መናገር ጥሩ አይደለም። ትልቅ ሰው ባለበት ቦታ ላይ ልጆች አይናገሩም፣ ልጆች አይጫወቱም። ለምሳሌ እንበል ቤተሰብ እንግዳላቸው አላቸው ህፃናቶች፣ መጥተው ይፈነጫሉ እንደፈልጉት እንግዳው ላይ አዳርጉት መሀል በአይን የሚሆን በፊት አስተምረነዋል። ድንገት ተሳስቶ ቢያደርግ በአይን ምልክት ሰጥተን ወይ በቃል ተናግረን ወይ ወንድምን ጠርተን ወይ እህትን ጠርተን ያህፃን እንዲሄድ እናደርጋለን። ጨዋነትን እናስተምረዋለን። በዚህ አይነት መልኩ እያደገ በሄደ ቁጥር ደግሞ አእምሮ እየበሰለ በሄደ ቁጥር

ዝቅ አይልም አይወርድም። ከዚህ በፊት ያነሳ ነው ነጥብ አለ። በዚህ ፕሮግራም ላይ በሌላ ፕሮግራም ላይ ትዝ አይልኝም። ለማንኛውም ስለ አሳማ አነሳን። አሳማ አሳማ መጨማለቅን ይወዳል፣ ጨምላቃ ይጨማለቃል። በቆሻሻው በምኑ በምኑ እንደገና ደግሞ ባህሪ በጣም አስቀያሚ እንስሳ ነው። ምናልባት ሙስሊሞች ዘንድ የማይታወቅ ስለሆነ ብዙ ስለሱ ባህሪ አናቅም። በጣም ቆሻሻ ነው አልባሌ ባህሪዎች አሉት። ስብሓነ አላህ ሀራም ያደረገው እኮ ከምንም ያለ ሰበብ አይደለም። እናም እሱ ወደ ራሱ አንተን ለመሳብ ከሞከረ የእሳማን አይነት ባህሪ ያለው ሰው አንተ ወደዛ ሄዳ አትጨማለቅም። አይ ይሄ ለእኔ ቦታ ተገቢ አይደለም፣ ይሄ ንግግር ለእኔ ተገቢ አይደለም። ቢሳደብህ ለምሳሌ በቆሻሻ ስድብ ቢሳደብህ ትሳደባለህ? ያንን አይነት ቆሻሻ አታረገው። ወይ ትተህ በያን ቦታ ትሄዳለህ ወይ ተነስተህ ትወጣለህ፣ ወይ ደግሞ ሌላ መልስ ትሰጠዋለህ። ዝም እንዲል ደግሞ እያደረገ ያለውን ነገር እንዲያቆም። ስለዚህ ዝምታን ጨዋነትን እየተማርን ነው የምንሄደው ማለት ነው። ይሄ ከጨዋነት ነው። አንድ ሰው ቢሳደበው በቆሻሻ ስድብ፣ አንተም በቆሻሻ ስድብ ትሰድበዋለህ? በማይረባ ለምሳሌ መናገር ይከብዳል። እንደዚህ ሁን፣ እንደዛ ሁን፣ እንደዛ ላድርግ ቢል ያንን መልሰ ትላል አትልም። ከአንተም የሚጠበቅ አይደለም፣ ለአንተ ከአንተ አፍ የሚወጣ አይደለም። ጨዋነትን እራሳችንም ማስተማር አለብን። ይሄ በማይረባት በተራው ነገር ከሆነ በሌሎች ነገሮችም እንደዛው። ለምሳሌ እብን ዑመር ረዲየላሁ ዐንሁ ነቢይ ሰለላሁ ዐለይሂ ወሰለም አንድ መጅልስ ላይ ጠየቁ፣ ትላልቅ ሰሀቦች ባሉበት እንደ አቡበክር ረዲየላሁ ዐንሁ እንደ ዑመር የመሳሰሉ ትላልቅ ሰሀቦች ባሉበት ቦታ ላይ እብን ዑመርም ነበር እዛ ጋር አብዱላህ ብን ዑመር ረዲየላሁ ዐንሁ እና ነቢ ሰለላ ሰለም አንድ ዛፍ አለች። ይች ዛፍ እንደ ሰው ነች ብለው፣ እንደ ሰው ነች። ማነች ይቺ ዛፍ ብለው ነቢ ሰለላ ሰለም ጠየቁ። ሰሐቦች ሞከሩ ሞከሩ ሞከሩ ሞከሩ አላወቁም። እዚ ጋር ማን አለ ብለናል? እብን ዑመር አለ። ከወጣት ሰሐቦች መካከል ነው። ዝምን ያሉ መልሱን ግን አውቆታል። መልሱን አውቆታል። ጨዋ ነው። የዑመር ልጅ ነው። ጨዋ አድርጎን ያሳደገው፣ ስርዓት አሲዞን ያሳደገው ጥያቄው ለሱ አልቀረበም። ለሱ ቢቀርብ ይመልሳል። ጥያቄው የቀረበው ለአዋቂዎቹ ነው፣ ለትላልቆ ሰዎች ነው የቀረበው። ዝም ነው ያለው። እናም ዝም አለ። ከዚያ ወጡ። ከዚያ ከወጡ በኋላ አባይ ያለው ብን ዑመርን እኔ እኮ አውቄዋለሁ አለ። ምንድን ነው ሲለው፣ የተምር ዛፍ ነው አለ። ለምን ታዲያ አልተናገርክም? እንደው ዝም ከማለትህ መናገርህን የበለጠ ወደው ነበር አሉ። ለምክንያቱም እውቀት ነው። እውቀትን እንዲያፈልቅ እውቀቱን እንዲናገር በዚህ ጊዜ ነቢም ዱዓ ያደርጉለታል። የምንም ጥርጥር ለዛ ነው የፈለገው እመር እንዲናገር። ወላሁ ሕክማውን። ስለዚህ ዝምታን የመረጠውን እዚህ ጋር አብድላህ ብን ዑመር ረዲያላሁ አንሁ። ስለዚህ ወንድሞቼ መናገር ባለብን ቦታ ላይ መናገር፣ ዝም ማለት ባለብን ቦታ ላይ ዝም ነው ማለት ያለብን። ኦኬ። ለምሳሌ እንበል እንበል ዑለማዎች ባሉበት ቦታ ላይ አዋቂዎች፣ ትላልቆች ባሉበት ቦታ ላይ ልጆች አይናገሩም። ለምሳሌ ጥያቄ ተነሳ፣ ሸሪዓዊ ጥያቄ። ማን ነው የመልስ መስጠት ያለበት? ዑለማዎች ናቸው፣ መሻይኮች ናቸው። ተራው ሰው ተነስቶ ይሄ ነገር ሐላል ነው ሐራም ነው ቢል ምን ያመጣል? ትልቅ ስህተት ውስጥ ይገባል። ስለዚህ እዚህ ጋር መምረጥ ነው ያለበት፣ ዝምታን ነው መምረጥ ያለበት። ምክንያቱም ለዚህ ነገር መናገር ባለቤት የሆኑ ሰዎች ባሉበት ቦታ፣ በዚሁ አይነት ሁኔታ ሁሉ በሌሎች ነገሮች ለምሳሌ በእንበል በምህንድስና ላይ ይሁን፣ በሕክምና ላይ ይሁን በተለያየ የዚህ እውቀት ባለቤት ያላቸው ሲናገሩ የሌለው ዝም ማለት ያለበት። እንደገና ቅድም መጀመሪያ ላይ ያነሳሁት ቆሻሻ ነገር አንናገርም። የማይረባ ነገር አንናገርም። ጥቅም ያለ ነገር ነው የምንናገረው ማለት ነው። ስለዚህ ብዙ ጊዜ ማወቅ ያለብን አንድ ነገር አለ። ይሄም ነገር ምንድን ነው? አንዳንድ ሰዎች አንዳንድ ሰዎች ወሳኝ በሆነ ቦታ ላይ መናገር የሚችሉ አሉ፣ ሀሳብ ማፍለቅ የሚችሉ አሉ። በዛ ሊኩራሩ ይችላሉ። አንተ ግን በማይረባ ቦታ ላይ ባለመናገርና ዝምታም ጨዋነትን በመምረጥ ኩሩ መሆን አለብህ፣ ኩሩ መሆን አለብሽ መናገር በሌለብሽ ቦታ ላይ መናገር በሌለበት ቦታ ላይ ዝም በማለት ኩሩ መሆን አለብህ። ምክንያቱም ተናግረህ አልባሌ ነገር ሊሆን ይችላል፣ መናገር የሌለበት ቦታ ላይ ሊሆን ይችላል፣ ዝምታ በላጭ በሆነበት ነገር ላይ ሊሆን ይችላል። ለዚህ ሲባል በቤተሰብ አሁን ይሄ ነገር ሄዶ ሄዶ ሄዶ ወደ ቤተሰብ ይመጣል። ባልና ሚስት መካከል የሚከሰት ግጭት ባል ይናገራል፣ ሚስት ትመልሳለች፣ ባል ይመልሳል፣ እሷ የበለጠ ታመጣለች። እያለ እያለ እያለ እያለ ይሄድና ነገሮች ከቁጥጥር ውጭ ወጥተው እጅ መሰንዘር ሊመጣ ይችላል፣ ጠላቅ ሊመጣ ይችላል። ነገር ግን ከሁለታቸው አንዱ ዝም ቢል፣ ለምሳሌ ባል ተቆጣ፣ የሆነ ስህተት ተከሰተ፣ ባል ተቆጣ፣ ሚስት አጥጋቢ መልስ ከሌላት በቀጥታ ማድረግ ያለባት ምንድን ነው? ወደ ይቅርታ ቅርታ እኔ ኮ እንደዚህ እንደዚህ ያስቤ ነው ይቅርታ አድርግልኝ ውዱ ባለቤቴ፣ እንጂ ገንፍላ እሷም ገና ሌላ የምትናገር ከሆነ ሰይጣን ይገባል ነፍስ እያለች ነገሮች ይበላሻሉ። በዚህን ጊዜ እሱ ይሄንን ይቅርታ አይ እኔ እንደዚህ እንደዚህ ካለች በኋላ ወደ ሌላ ነገር ከገባ አሁን ዝምታ ነው መምረጥ ያለብሽ፣ ዝምታን ነው መምረጥ ያለብሽ። ለምን ቅድም እንዳልነው ሰዎች ወሳኝ ቦታ ላይ ንግግርን መናገርን የሚችሉ ሰዎች በመናገራቸው የሚኩራሩ ከሆነ አንተ ወይ ደግሞ አንቺ ወሳኝ በሆነ ቦታ ላይ ጨዋነትን ዝምታነትን መምረጠህ በመምረጠህ ኩሩ መሆን አለብህ። ለምን ውጤት አለውና፣ ዝም ካልሽ በዚህ አይነት ጭቅጭቅ ጊዜ እሱም እየቀ በረደ ይሄዳል። መልስ መስጠት ባለበት መጠን ብቻ መልስ በመስጠት ነገሮችን ችግሮችን ማለፍ ይቻላል ነገሮችን ችግሮችን ማለፍ ይቻላልና፣ በዚህ አይነት ሁኔታ ችግሮችን ማለፍ አለብን። ስለዚህ ጀዛኩሙላሁ ኸይረን ነቢያችንን ሰላ ሰለም ማስታወስ አለብን። ነቢያችን ሰላ ሰለም የእሳቸውን ያህል ምርጥ ተናጋሪ በዚች ዱንያ ላይ የለም የለም። ነገር ግን ዝም ማለት ባለባቸው ጊዜ ዝም ይላሉ። የተወሰነ አጠር ያለ መልስ ብቻ መስጠት ባለባቸው ጊዜ

ነገር ግን ነቢይ ሰለላሁ አለይሂ ወሰለም በተረጋጋ አንደበት በዚያ በምርጥ ጨዋነታቸው ረጋ ብለው መልስ መለሱለት። ይሄ ሀብት የአላህ ሱብሓነሁ ወተዓላ ሀብት ነው። እሳቸው አከፋፋይ ናቸው። ሊሰጠው ለሚገባ ሰው እንደሚሰጡ፣ መሰጠት የሌለበት ሰው አይሰጡም። ነገር ግን ነገሮች ከልክ ሲያልፉ ነቢይ ሰለላሁ አለይሂ ወሰለም ሕክማቸው የበለጠ ሰፊ ስለሆነ ወደ ሌላ ነገር ይሸጋገራሉ፣ ነገሮችን ያበርዳሉ። ሰለላሁ ዐለይሂ ወሰለም በሰሓቦቻቸው መካከል ሁሉንም እኩል ነው የሚያስተናግዱት። ሁሉንም በሚገባው አይነት መልኩ ነው የሚያስተናግዱት ሰለላሁ ዐለይሂ ወሰለም። ስለዚህ ንግግርን ሀታ